ወሚን ኸሊልን ማኪሪን ዓይኑሁ አሉ ነቢ ዓለይሂ ሰላቱ ወሰላም፣ ተንኮለኛ ከሆነ ጓደኛ ባንተ ትጠበቃለሁ። ዓይኑሁ ተራን ያሉ ተንኮለኛ የሆነ ጓደኛ መጥፎ ነው። ወቀልቡሁ ተራን ያሉው ቀልቡ ደግሞ የምታስደኝ ከሆነ መጥፎ ከሆነ ጓደኛ ባንተ ትጠበቃለሁ፣ አሉ ነቢ ዓለይሂ ሰላቱ ወሰላም። ለዚህ ነው ዓረቦች የሆነ ነገር ካያችሁ ባረክላ ሳትሉ አያሳልፏችሁ። አንድ ሰው ጥሩ ነገር ካየ ባረክላህ ማለት አለበት። አላህ በረካ ያርግልህ ባገኘኸው ነገር ማለት አለበት። ዓይንህ ሐቅ ነው በሸሪዓ ጠዋትና ማታ የሚባሉ ዝክሮችን ቀን እኩለ ሌሊት የሚባሉ ዝክሮች አሉ። በእነዚህ ነው የምንጠበቀው። ስለዚህ ከመጥፎ ጓደኛ አይኑ ከምታሰደኝ የሆነ በአንተ ትጠበቃለሁ አሉ ኢራአ ሐሰነተን ደፈናሃ አሉ ነቢዩ ዐለይ ሰላም። የመጥፎ ሰው ባህርይ ብዙ። ኸይር ሥራ የሚሰሩ ሰዎች አሉ፣ ያስቀራሉ፣ ይቀራሉ፣ ዳዕዋ ያደርጋሉ፣ መስጊድ ይጠብቃሉ፣ አዛን ይላሉ፣ ሰደቃ ይሰጣሉ፣ መንገድ ያሰራሉ፣ ውሃ ይቆፍራሉ፣ የራበውን ያበላሉ። በጣም ብዙ ሥራ የሚሰሩ ሰዎች አሉ በጎ ነገር

አዛዓሀ አሉ ነቢዩ መጥፎን ነገር ሲያይ በቃ ያስተጋባታል፣ አሉ የአላህ ነቢይ ዓለይሂ ሰላት ወሰላም። ይሄ የግል ጉዳይ ሲሆን ማስተጋባት አይቻልም። ነቢይ ዓለይሂ ሰላት ወሰላም የአንድን ሙእሚን አይብ ተከታትሎ እፋ አያወጣም። አላህ አይቡን ተከታትሎ አልጋው ላይ እንኳን ቢሆን ያዋርደዋል። ነቢይ ዓለይሂ ሰላት ወሰላም፣ ይሄ በግል ጉዳይ ሰዎችን ኮቴ ለኮቴ ተከታትሎ አይባቸውን አደባባይ ላይ ማውጣት አይቻል። በዲን የሚያጠፉ ሰዎችን ማውገዝ አይቻልም ማለት አይደለም። ይሄ ሌላ ባብ ነው። አታ በዲን ያጠፉ ሰዎች ያጠፉት ጥፋት ነው የሚገለጸው በዚህ በኩል የአላህን ዲን በዚህ በኩል የነቢዩን ዲን በዚህ በኩል የሰሃቦችን አካሄድ ተቃርነዋሉ ተብሎ የተቃረኑበት ነገር ነው ለህዝብ የሚነገረው ያም የሚመጣው መፍሰዳ ብዙ ስለሆነ የከፋ ስለሆነ ዲንን ስለሚያበላሽ አማ አንድ ሰው አንድን ሰው ስለሚጠራው በዲንም አስታኮ ዲንን ሽፋን አድርጎ የውስጥ ምስጢሩን የቤቱን ጉዳይ የምስቱን ጉዳይ አውጥቶ አደባባይ ላይ የሚበትን ከሆነ ያቺን ነገር ይቀምሳት አላለ ነቢ ላ ሙብተዲ የሆነ ሰው በአላህ ዲን ላይ የሚቀጥፍና የሚጨምር ሰው ከሆነ አሊሞች ይህን ሰው ይመክራሉ እምቢ ካላቸው ለህዝብ ያስጠነቅቃሉ ለምን መስጊድን እንዳያዘጋ መድረሳን እንዳያዘጋ ነቢዩ የለብፉበትን ዲን እንዳያበላሽ ይፋ ያደርጋሉ አማ ዝም ብሎ ውስጥ ለውስጥ የሙስሊሞችን አይብ አደባባይ ላይ ማውጣት የተከለከለ ምሳሌ ሸሪያ ባለበት ሀገር ዝሙት የሰራ አካል መስፈርቶቹ ከተሟሉ ያገባ ከሆነ ተቀጥቅጦ ይገደላል ያ ለእሱ ከፋራ ነው የሚሆንለት አንድ ሶሐቢ ዝሙት ሰርቻለሁ እርምጃ ውሰዱብኝ ስትላቸው ነቢዩ አጣሩ ጤነኛ ነች ጤነኛ አይደለችም አጣርቶ እውነት ሆነ ከላስ ወዷ ላይ ልጅ ነበረና ሂደሽ ወልደሽ ስጨርሽ ነ ያሏት ነቢዩ ለ ስላት ሰላም ሂዳ ወልዳ በቃ አለች ልጁ ምግብ ይጀምር አሉ ነቢዩ ለ ስላት ሰላም አንድ ነፍስ ባጠፋው ሌላኛው ነፍስ መጥፋት የለበትም ልጁ ምግብ ሲጀምር መጣችና ነቢዩ ለ ስላት ሰላም ተቀጥቅጣ እንድትገደል አደረጉና ሰሃቦቹን ተነሱ እንስገድባት አሉ ነቢዩ ለ ስላት ሰላም እቺ ሴቱ እያ ዝሙት ሰርታለች፣ ግደሉኝ ብላ መታለች። የዛኔ ሰሃቦች በዚህ ዝሙተኛ እንዴት እንሰግዳለን? አሉ ያደረገችው ተውበት መዲና ላይ ቢከፋፈል ለሰባ ሰው ይበቃል አሉ ነቢዩ ዐለይሂ ሰላቱ ወሰላም። መን ታበ ታበ ላሁ አንሁን፣ ተውበት ያደረገ ሰው አላህ ተውበቱን ይቀበሏል። ተውበት ባደረገበትም ሰው ወይ ተውበት ባደረገችበት ነገር እያነሱ መውቀስ ለኮስ ማድረግም አይቻልም። ኢጅማዕ ነው የሙስሊሞች ኢጅማዕ ነው። አንድ ሰው አንድ ነገር አጥፍቶ ነበር አይደል? ተውበት አድርጎ እርግፍ አድርጎ ትቶት ተሰባብሮ ወደ አላህ ከተመለሰ የድሮ ፋይሉን እየከፈቱ ነበረብህ ማለት አይቻልም። የተከለከለ የምታወራበትን ነጥብ ማውራት ነው። ሌላ ወደኋላ ኋላ ሰልሞ ነው እንደዚህ ብሎ ነው እንደዚህ ነበረ እንደዚህ ነበረች እንደዚህ አይቻልም። አተውበቱ ተጁቡ ማ ቀብለሃሉ ነቢዩ ዓለይሂ ሰላም። ተውበት የነበረውን በፊት የነበረውን ነገር ያብሳላል። በተለይ ከእስላም ውጭ የነበሩ አንዳንድ የሰለሙ ወንድሞችና እህቶችን አንዳንድ እስላምን ማያውቁ ሰዎች እስልምናን ወይም ደግሞ ሙስሊሞችን የሚያበላሹት ሰለምቴ የሆኑ ሰዎች ናቸው ብሎ የሚናገሩ ደፍሮ የሚናገሩ ሰዎች አሉ። አብዛኛው ሰሃቦች እኮ ከእስላም ውጭ የነበሩ እኮ ሰልሞ ገብቶ እኮ ነው ከነቢዩ ጎን የቆሙት። እዚህ ያለውን አጠገብ ያለው የጥላሃውን ሰው ስትተች ማንን እየተች መሆኑ ቼክ አድርግ። ሰልሞ ገባ። ሰልማ ከገባች ከዛ በፊት ያልነበረው ነገር ታጥቧል። በቃ ጠፍቷል። አልኢስላሙ የጁቡ ማ ቀብለሁ አሉ ነቢ ዐለይሂ ሰላም። እስልምና በፊት የነበረውን ነገር አክስሞታል አሉ። በቃ ጠፍቷል። ከዝሙቱ ከሌብነቱ፣ ከውሸት ከመናገሩ በላይ በአላህ ላይ እያጋራ ነበር የሰውዬ ይሄን በአላህ ላይ ማጋራቱን ትቶ ወደ እስላም ሲገባ ሁሉ ነገር ይታበሰለታል። ስለዚህ ያለፈውን ነገር አንስቶ መናገር አይቻልም። ነጥብ ካለ የተበላሸ ነገር ካለ በተበላሸው ነገር ብቻ ነው የምናወራው። ሀታ በሙብተዲዎች ወይንም ደግሞ ከአህለሱና ውጭ ባሉ ሰዎች ረድ ሲደረግ ያጠፉትን ጥፋት ከመረጃ ጋር እያነሱ ነው እልብት የሚሰጠው እንጂ የግል ቅምን መበቀል አይቻልም። አላህ የውስጥንም የውጭንም የድብቁንም የሩቁንም የቅርቡንም የሚያውቅ ጌታ ነው። እንሱሩ አካከ ዘዋሊመን አው መዝሉመን አሉ ነቢ ዐለይሂ ሰላም ፈከይፈ ነንሱሩ ኢዛ ካነ ዘዋሊመን አሏቸው እንዲህ በዳይ ሰውን እንዴት አድርገን ነው ምንረዳው ሲሉ ታህጁዙ አው ተምናኡ አኔ ዙልም አሉ ነቢ ዐለይሂ ሰላም ከሚሰራው ጸያፍ ነገር ደርሶ መያዝ በራሱ ወንድምን መርዳት ነው። የሆነ ወንድምህ የሆነ ጓደኛ እየሳተ ካየኸው ሂደህ ማስቆም አለብህ ከቻልክ አንደማችን ከሆነ ደግሞ ሌሎች ሰዎች እንዲመክሩ ታደርጋለህ፣ ታስቆማለህ። ይሄን አማ ዝም ብለህ እንዲህ አይነት ነገሮችን እሱን ለማዋረድ ዝም ብለህ በየቦታው ምዘራና ምትበትን ከሆነ ወይም ደግሞ ሴትም ምትበትን ከሆነ አደጋ አለሁ። በተለይ በተለይ ባልና ምስቶች ምስጢራቸውን አውጥቶ ውጭ የሚበትኑ ከሆነ በአሁኑ ጊዜ እየተሰራ ያለው ስራ ማለት ነው። ሁለት ሙስሊሞች ሲጣሉ አይጣሉ ማለት አይደለም። ሁለት ባልና ምስት ሲገናኙ እኮ ይጣላሉ። ልጅና አባት ይጣላል። አክስትና አጎት ይጣላል። ግን ባልና ምስቶች ሲጣሉ አላህና ነቢዩን ላመፁ ለሚዲያ ሰዎች ወስዶ ለንግድ ባሌ እንደዚህ ያደረገኝ፣ ምስቴ እንደዚህ ያደረገችኝ፣ የምስቴ ቤተሰቦች እንደዚህ ያደረጉኝ፣ የባሌ ቤተሰቦች እንደዚህ ያደረጉኝ እያሉ ሚዲያ ላይ ወጥቶ የሚያወሩ ሰዎች አሉ። ይሄ አደባ አደል። አላህ ቁርአን ላይ ምን አህሊ ወሀከማ ምን አህሊ አለ። የሆነ ነገር ችግር ሲፈጠር ከእሷ የተወሰነ አካል ከእሱም የተወሰነ አካል ይግባበታል። ባዳ ሰው ራሱ ዘሎ መግባት የለበት። ባልና ምስት ሲጣሉ ቅርብ የሆኑ ሰዎች ነው፣ አባት፣ ወንድም፣ አጎት ጉዳዩ ይመለከተናል የሚሉ የእነሱ ችግር እንደ ችግር የሚያዩ ሰዎች ቀድሞ ጠጋ ይሉት። ጓደኛው ማን ነው ተብሎ አይደወልም። ምናልባት አንዳንድ ሴቶች አሉ ጓደኛው ማን ነው የሚፈራው አካል ማን ነው ብሎ ይደውሉና በዛው ትዳሩ ይበከናል። ለሱ ነገር ችብኝ ካላስፈትቼ ሻለሁ ይላል። እሷም ደግሞ ለእሱ ነገር ከብኝ ካላስፍታኝ ብላ ከቤት ትወጣለች። አይደረግም። አላህ ከእሷ የሆነ ቤተሰብ ከእሱ የሆነ ቤተሰብ ጠጋ ያሉት ይቅረቡዋል። እስልሃን የሚፈልጉ ከሆነ አላህ ይወፍቃቸዋል ይላል። እንዲህ ነው እንጂ አውጥቶ ሚዲያ ላይ መበተን ትልቅ አደጋ ነው። እኛ ቁርአን ሀዲስ አለ።